ለአርሰናል ቤንጃሚን ሴስኮ ወይስ ቪክቶር ጊዮኮሬሽ? ሰላም ሰላም፣ ወደ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳሳዊ የዝውውር መረጃዎቹ ወደ እናንተ ዘወትር እየደረሰ ነው። እናንተም አብሮነታችሁን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር በማድረግ እንድታሳዩ እንጠይቃለን። አሁን ለአርሰናል ቤንጃሚን ሴስኮ ወይስ ቪክቶር ጊዮኮሬሽ የሚለውን እናያለን። ደጋፊዎቹን ብቻ ሳይሆን የክለቡን ኃላፊዎች ጭምር ለሁለት የከፈለው የሴስኮና ጊዮኮሬሽ ዝውውር አርሰናል ለሶስተኛ ተከታታይ ዓመት ሁለተኛ ደረጃን ይዞ ከማጠናቀቁ ባለፈው ዋንጫ እንዳያነሳ ካደረጉት ምክንያቶች መካከል አንደኛው የአጥቂ ችግር ነው። የውድድር ዓመቱ ከመጠናቀቁ ተጫዋች ለማስፈራ እንቅስቃሴ ጀምረው አርሰናል በዋናነት ከሁለት ተጫዋቾች ጋር ስሙ ተያይዟል። ቤንጃሚን ሴስኮ እና ቪክቶር ጊዮኮሬሽ። ሁለቱ አጥቂዎች በተጠናቀቀ ውድድር ዓመት ከክለቦቻቸው ጋር የተሳካ ጊዜ አሳልፈዋል። ስሎቬኒያው ሴስኮ 21 ግቦችን ሲያስቆጥር ስዊድናዊው ጌውኮሬሽ በዚህ ዓመት ብቻ 54 ግቦችን በስሙ አስመዝግቧል። የአርሰናል አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ እና ሚካኤል አርቴታ ቡድኑ ሁነኛ አጥቂ እንደሚያስፈልገው ልዩነት ባይኖራቸውም የተኛው ተጫዋች ይሁን የሚለው ላይ ግን ስምምነት ላይ አልደረሱም። የዛ አትሌቲኩ ጸሐፊ ዳን ሸልደን የእግር ኳስ ወኪሎችን የስፖርቲንግ ዳይሬክተሮችን እንዲሁም አሰልጣኞችን አናግሮ ባሰፈረው ጽሁፍ መድፈኞቹ ወደ የትኛው አጥቂ ሊያመዝኑ እንደሚችሉ አስቀምጧል። አንድ ስሙ እንዲጠቀስ ያልፈለገ አሰልጣኝ አርሰናል ያለበትን ችግር መቅረፍ ከፈለገ ማስፈረም ያለበት የ21 ዓመቱን ቤንጃሚን ሴስኮን ነው ይላል። ተጫዋቹ ወጣት እንደመሆኑ መጠን አርቴታ በሚፈልገው መንገድ ለመስራት የሚያመቸው ሲሆን በተለይ ደግሞ ፍጥነቱና ከኳስ ጋር ያለው ቅርበት ተመራጭ እንደሚያደርገው አሰልጣኙ ተናግሯል። በወጣት የተገነባ ቡድን ለስኬት ቁልፍ መሆኑን የዚህ ዓመቱ ባርሴሎና እና ፒኤስጂን በማሳያነት የሚያነሱ አሰልጣኙ ሴስኮ የአርሰናል ቀዳሚ ምርጫ ሊሆን እንደሚገባ ገልጿል። በተጨማሪም ቤንጃሚን ሴስኮ አርሰናል ለሚፈልገው የረጅም ጊዜ የቡድን ግንባታ ወሳኝ ስለመሆኑን ያስረዳው ዘ አትሌቲክ ያናገር ወኪል ደግሞ የተለየ ሀሳብ አለው። ለአርሰናል በዚህ ሰዓት ከቪክቶር ጌኦኮሬሽ የተሻለ አጥቂ የለም ይላል። በዚህ ሳምንት 27 ዓመት የሚሆኑ ስዊድናዊ አጥቂ ግብ በማስቆጠር ከሴስኮ ጋር ፍጹም የሚነጻጸር አይደለም። ብራይተንን ጨምሮ በተለያዩ የእንግሊዝ ክለቦች በውሰት ያሳልፈው ተጫዋቹ በሁለት ዓመት የስፖርቲንግ ሊዝበን ቆይታው በ102 ጨዋታ 97 ግቦችን አስቆጥሯል። በዚህ ዓመት አውሮፓ ላይ ከፍተኛ ግብ በማስቆጠር ቁጥር አንድ ላይ የተቀመጠው አጥቂው፣ ለዚያውም ከሴስኮ ባነሰ የዝውውር ዋጋ አግኝቶ ለማስፈረም አሁን ስለ ቡድኑ ግንባታ ማሰብ በቀጣይ ዓመት ዋንጫ ለሚፈልግ ቡድን ምክንያታዊ ሊሆን እንደማይችል አስረድቷል። አርሰናልን ወደሚፈልገው አቅጣጫ ለመውሰድ የክለቡ ስፖርቲንግ ዳይሬክተር እና አሰልጣኙ በአንድ አቅጣጫ መቆም አለባቸው የሚሉት ደግሞ የቀድሞ የእንግሊዝ እግር ኳስ ማህበር የቴክኒክ ዳይሬክተር ለስሊ ሪድ ናቸው። ምንም እንኳን በሌላ ሊግ ስኬታማ የሆነ ተጫዋች ወደ እንግሊዝ ሲያመራ ምን ሊገጥመው እንደሚችል መገመት ከባድ ቢሆንም ለአርሰናል ያጭር ጊዜ ስኬት ትክክለኛው አጥቂ ጌዮ ኮሬሽ መሆን እንዳለበት አንጋፋው የእግር ኳስ ባለሙያ ከዛ አትሌቲክ ጋር በነበራቸው ቆይታ ተናግረዋል። አመቱን ያለ ዋንጫ ያጠናቀቁ አሰልጣኝ ሚካኤል አርቴታ በርካታ ግቦችን ካስቆጠረው ጌው ኩሪሽ ይልቅ ቤንጃሚን ሴስኮን እንደሚፈልግ በግልጽ መናገሩ ከአንድሪያ ቤርታ ጋር ግልጽ ልዩነት እንዳላቸው የተቀመጠ ማሳያ ነው። በገጠመው የአጥቂ ችግር ምክንያት በአስገዳጅ ሁኔታ ከሃቨርስን የመጨረሻ አጥቂ አድርጎ የተጠቀሙ ስፔናዊ አሰልጣኝ ሴስኮ ወደ አርሰናል መምጣት የሃቨርስን ግልጋሎት በሚገባ ለማግኘት እንደሚያግዝ ይገልጻል። ሀቨርስ ከመጨረሻ አጥቂ ይልቅ ከጀርባ ሆኖ ሲሰለፍ በብዙ ስኬታማ እንደሚሆን ያሳወቁ አርቴታ በተለይ ሴስኮ በተለይ ከሴስኮ ጋር የሚኖራቸው ጥምረት ይበልጥ አስፈሪ የፊት መስመር ለመገንባት ቁልፍ ጉዳይ እንደሚሆን ያምናል። በአትሌቲኮ ማድሪድ ቤት እንደ አንቷን ግሪዝማን፣ ዲያጎ ኮስታ፣ ሁሊያን አልቫሬስ እና ሌሎች ተጽዕኖ ፈጣሪ አጥቂዎች እንዲፈርሙ ያደረገው አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ጊዮኮሬስ እንዲፈርም ይፈልጋል። አሁን ጥያቄው መድፈኞቹ በፕሪምየር ሊግ ያልተፈተነውን ግብ አስቆጣሪ ቪክቶር ጊዮኮሬስን ያስፈርማሉ ወይንስ የረጅም ጊዜ እቅር ሊሆናቸው የሚችለውን ቤንጃሚን ሼሽኮን ወደ ሰሜን ለንደን ይወስዳሉ የሚለው ነው። አርሰናል የአርቢ ላይፕዚጉን አጥቂ ቤንጃሚን ሴስኮን ለማስፈረም የሚያደርገውን ጥረት አጠናክሯል። እንደ አሰልጣኝ ሚካኤል አርቴታ ገለጻ ተጫዋቹን ወደ አርሰናል የማምጣቱ ሂደት ከግንቦት ወር መጀመሪያ አንስቶ በልዩ ትኩረት እየተሰራበት ነው። ስካይ ስፖርት እንደዘገበው በመጪው የውድድር ዘመን ቤንጃሚን ሴስኮ በአርሰናል የዋንጫ ማሳካት ሂደት ላይ ትልቅ ተጽዕኖ ይፈጥራል ተብሎ በክለቡ ታምኖበታል። ተጫዋቹ በተጠናቀቀ የውድድር ዓመት ለላይፕዚግ 21 ግቦችን ሲያስቆጥር ስድስት ደግሞ ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ይህም በአርሰናል ኢላማ ውስጥ እንዲገባ ካደረጉት ምክንያቶች አንዱ ነው ተብሏል። የእግር ኳስ ጋዜጠኛው ፍሎሪያን ፕላተንበርግ እንደሚለው አርሰናል ከአርቢ ላይፕዚግ ኃላፊዎች ጋር በሴስኮ ዝውውር ጉዳይ ላይ በጥልቀት እየተደራደረ ይገኛል። በዚህም የላይፕዚጉ ማርሴል ሻፋር እና የአርሰናሉ አንድሪያ ቤርታ በተከታታይ ንግግር እያደረጉ ሲሆን ጎን ለጎንም አርሰናል ሌሎች የአጥቂ አማራጮች ማየቱን እንዳላቆመ ጠቁመዋል። በተለይም ለቪክቶር ጊዮኮሬሽ ክለቡ ትኩረት ማድረጉን አንስቶ አርቴታ ግን ቤንጃሚን ሴስኮ ላይ እምነት እንዳለው በዘገባው አውስቷል። በተመሳሳይ የአጥቂ ፍላጎታቸውን ለማሳካት እየተንቀሳቀሱ የሚገኙት አርሰናሎች ሊዮሬሳኔን ከሙኒክ ለማስፈረም እንቅስቃሴ መጀመራቸውም ይታወቃል። አርሰናል በተሻለ አማራጭ በአጥቂና በክንፍ ተጫዋችነት ለሚያገለግል ተጫዋች ቅድሚያ የሚሰጥ መሆኑን ሳኔን እንደ አማራጭ እንዲያዩት ማስቻሉ ነው የተዘገበው። ተጫዋቹ ከአርቴታ ጋር በማንቸስተር ሲቲ ቤት ጥሩ ግንኙነት ያለው መሆኑ ተጫዋቹ ወደ ኤሜሬትስ ከሚያመጡት ምክንያቶችም አንዱ ነው ተብሏል። ሆኖም ከዚህ ቀደም ስተርሊንግ በውሰት መጥቶ ያጋጠመው ሁኔታ ሳኔን እንዲያጋጥመው በመስጋት የደሞዝ ክፍያውም ከፍተኛ መሆኑና ሌሎች ተያያዥ ጉዳዮች ወደ አርሰናል የሚያደርገውን ዝውውር አጠራጣሪ አድርጎታል። በሌላ በኩል ከአርሰናል የአጥቂ ኢላማዎች አንዱ ደግሞ ኒኮ ዊሊያምስ ነው። የዝውውር ሁኔታው እየተገመገመ መሆኑም ተሰምቷል። አርቴታ በዝውውር ሂደቶች ላይ በሰጠው አስተያየት ካለፉት ችግሮቻችን ትምህርት በመውሰድ ቡድናችን ላይ ትልቅ ግንባታ ለማካሄድ እየሰራ ነው ብሏል። አሁን እያካሄድን ባለው እንቅስቃሴ ካሰብነው በላይ ስኬታማ እንደምንሆን አልጠራጠርም ያለው አርቴታ በጋራ እቅድ አውጥተንም ወደ ተግባር ገብተናል ሲል ተናግሯል። አሁን ላይ ምንጮች እንደሚሉት ከሆነ ቤንጃሚን ሴስኮ የዝውውሩ ዋጋው 92.5 ሚሊዮን ዩሮ ተጠይቆበታል። አርሰናል ለቪክቶር ጊዮኮሬሽ ወይስ ቤንጃሚን ሴስኮን ያስፈርም የሚለው ጉዳይ በብዙዎች ዘንድ አከራካሪ ሆኖ ይገኛል። የአርሰናል ደጋፊዎች እና የእግር ኳስ ተንታኞች ሁለቱንም ተጫዋቾች የሚመዝኑበት ሁኔታ ይለያያል። ለምሳሌ ጊዮኮሬሽ ከሴስኮ በበለጠ ባለፉት ሁለትም የውድድር ወቅቶች በተሳለፈባቸው ከመቶ በላይ ጨዋታዎች ከፍተኛ ተሳትፎ አድርጓል። በዚህም በአንድ ለአንድ የጨዋታ ንጻሬ የጎል አስተዋጽኦ ጊዮኮሪሽ የተሻለ አስተዋጽኦ አበርክቷል። ከዚህ በተቃራኒ የጊዮኮሪሽ ተችዎች ደግሞ የሚያነሱት ተጫዋቹ ይሄንን ስኬት ያመጣው በፖርቹጊዝ ሊግ ነው። ስለዚህም እዛ ያሳየው ብቃት በፕሪሚየር ሊጉ በትክክል እንደተጠበቀው ላይ ሰራ ይችላል ይላሉ። በአንጻሩ ሴስኮ እንደ ጊዮኮሬሽ የጎል ተሳትፎ ቁጥሮች ከፍተኛ ባይሆንም በአርቢ ላይፕዚግ የተሻለ ውድድርና ያሳለፈ ሲሆን እድሜው ወጣት ከመሆኑ ጋር ተያይዞ ወደፊት አርሰናልን በተሻለ የእድገት ደረጃ የሚያገለግልበት እመቃቀም አለውም በሚል አስተያየታቸውን ይሰጣሉ። ከገማች ባልሆነ የተጫዋቾች ዝውውር በአርሰናል ራዳር ውስጥ የሚገኙት ሁለት ተዋጥቂዎች በሌሎች ክለቦች አለመጠለፋቸውንም ማረጋገጥ ባይቻልም የአንድሪያ ቤርታና ሚኬል አርቴታ እንዲሁም የደጋፊዎች የክርክር ማዕከል ሆኖ የቀጠለው ጉዳይ ምናልባትም በመጪዎቹ ቀናቶች መልስ ሊያገኝ ይችላል። ወደ ፉትቦል ማድ ተከታዮች የአርሰናል የዝውውር አጥቂ ኢላማ የሆኑትን ቤንጃሚን ሴስኮና ቪክቶር ጊዮኬሬስን የዳሰስንበት መሰናዱ ይህን ይመስላል። ከሌሎች ጥንቅሮች ጋብራችሁን ቆዩ። ሰላም